የኢሴ ፕላቲኒየም ደረጃ የተሰጠው የቫሌንሲያ ማራቶን በነገ እለት ይካሄዳል። አርባ አምስተኛ ጊዜ የሚካሄደው የጎዳና ላይ ሩጫ ኢትዮጵያና ኬንያን አትሌቶች ፉክክር ከወዲሁ ቀልብ ስ የ23ቱን ውድድር ሲያሸንፍ የገባበት ሰዓት ከዚህ ማንድ የቦታው ክብረ ወሰን የዓለማችን የምንጊዜውም አራተኛው ፈጣን ሶት ሆኖ የተመዘገበበት ሲሳይ ለማ በውድድሩ ላይ ይጠበቃል ዘርዘር ያለውን ጉዳይ አብራችሁ ስትቆዩ የምትሰሙት ነው። ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን አስገራሚ ድል በኋላ ተጫዋቾቹን የተመለከተ አዳዲስ መረጃዎች እየወጡ ይገኛሉ። አዳዲስ ተለቀለ ክለብ የተዘዋወሩ የትኞቹ ተጫዋች ወደ ፕሪሚየር ሊግ ክለቦች ተዘዋወሩ የሚለውን መረጃ ትሰማላችሁ። ሌላ ገዳ የተጣለባት የኬንያዊቷን አትሌት አስመልክቶ የወጣ አዲስ መረጃ ለእሱም አብራችሁ ስትቆዩ ነው የምትሰሙት። ሰላም ሰላም የ ኢትዮ መረጃ ቤተሰቦቻችን ላይ ሰብስክራይብ በማድረግ መረጃዎቹም ለሌሎች እንደርሱ ላይ ሼር፣ ሰብስክራይብ በማድረግ አብራችሁ እንድትቆዩ ይጋብዝን። ወደ መረጃዎቹ እናልፋ። የዓለም አትሌቲክስ የፕላቲኒዬም ደረጃ የተሰጠው የቫሌንሲያ ማራቶን በነገው ዕለት አርባ አምስተኛ ጊዜ የሚካሄደው የጎዳና ላይ ሩጫ የኢትዮጵያና ኬንያ አትሌቶች ፉክክር ከወዲሁ ቀልብ የፓሪስ ኦሎምፒክ ለታምራት ቶላ አሳልፎ ሰጥቶ የኢትዮጵያ ላገኘች የወርቅ ሜዳሊያን ምክንያት የነበረው አትሌት ሲ ኬንያውን አትሌቶች ብርቱ ፉክክር ይጠብቀዋል። ሜጀር ማራቶን ስፔሻሊስቱ ጆን ኮሪድ እንደሚሳተፍ ማረጋገጫ መተሰት። ኮሪድ የ24ቱን የቺካጎ ማራቶን ሲያሸንፍ የገባበት ሁለት ሰዓት ከሁለት የራሱ ምርት ሰዓት ነው። የቦስተን ማራቶን አሸናፊው ጆን ኮሪድ በቅርቡ በተካሄደው የቺካጎ ማራቶን አቋርጦ ማውጣቱም ይታወሳል። ኢትዮጵያዊ ኃይለማርያም ኪሮስ ለነገው ሩጫ ለሶስተኛው ፈጣን ሰዓት ያለው አትሌት ነው። የ የፓሪስ ማራቶን በሁለተኛውን ሲያጠናቀቅ የገባበት ሰዓት ሰዓት ከአራት ደቂቃ የራሱ ምርጥ ሰዓት ሆነው የተመዘገበለት ኃይለማርያም ባለፈው ዓመት መባቻ የተካዲያውን የሲድኒ ማራቶን በበላይነት ማድነት ባጠናቀቁም ይታወሳል። ጀርመናዊን ሳሙኤል ፊትዊና ፊትዊና አማኑኤል ጴጥሮስ በግማሽ ማራቶንኑ ጀርመናውያኑ ሳሙኤል ፊትዌን አማኑኤል ጴጥሮስ ከግማሽ ማራቶን ምስገዳም አትሌቶቹ ሂላሪ ኪፕቾግ፣ ቤንራድ ዌስተም ቢሆኑ ቀላል ግምት አልተሰጣቸው በሴቶች በጭጭ ለማሸነፍ ቀዳሚ ግምት ያገኘች አትሌት ናት ሃያውን የቶኪዮ ኦሎምፒክ እንደዚሁም ሃያ አምስቱን የቶኪዮ አለም ሻምፒዮና በበላይነት ያጠናቀቀችው አትሌቷ ቫሌንሻ ላይ ትጠበቃለች ፔሬዝ ለንደን ፖስትና ኒውዮርክ ማራቶን የበላይነት ማጠናቀቋም ይታወሳል አማኔ በሪሶም ቀላል ግምት አልተሰጣትም የ23ቱ የቡዳፔስት አለም ሻምፒዮና አሸናፊዋ አማኔ ለሁለተኛ ጊዜ ቫሌንሻ ላይ ለማሸነፍ ትሮጣለች ሃያ ሁለቱን የቫሌንሺያ ማራቶን ስታሸንፍ የገባችበት ሁለት ሰዓት ከ14 ሰከንድ የቦታው ክብረ ወሰን መሆኑም ይታወቃል። የሲኦሉ ማራቶን አሸናፊዋ ፍቅር ተወረታ ሌላኛዋ የቫሌንሺያ ላይ የምትሮጥ ኢትዮጵያ አትሌት ነች። የኒውዮርክ ማራቶን አሸናፊዋ ኬንያዊቷ ጆይስሊንም ትጠበቃል። በተያያዘ የአትሌቲክስ ዜና ኬንያዊቱ አትሌት የስድስት ዓመት እገዳ ተላለፈበት የሚለው መረጃ ዛሬ የወጣ ነው። አበረታች ቅመም ተጠቃሚ ቀቢነት የኬንያ አትሌቲክስን መፈጣትን አላቆም አትሌቷ ሼሊያ ጭንጋት ትሰኛለች። ልጅ በሀያው የቶኪዮ ኦሎምፒክ ማራቶን ወክላ ተወዳድራ ነበር ኦፒዮ የተሰኘ የተከለከለ ንጥረ ነገር ተጠቅማለች በሚል ነው። አትሌቲክሷ ኢንቴግሪቲ ዩኒት ባለፈው ዓመት ግንቦት ወር ላይ በጊዜያዊነት አግዷት የነበረ ሲሆን በክርክር ቆይታ ነው ዛሬ ላይ ውሳኔ የተሰጠው። ሎትሮ ኦፒዮ በመጠቀም የሚያስቀጣው አራት ዓመት ቢሆንም አትሌቷ የፈጸመቻቸው ተጨማሪ የህግ ጥሰቶች ሁለት ዓመት እንዲጨምርባት አድርጓል። በዚህ መሰረት ከመስከረም ወር በሚጀምሩ ለስድስት ዓመታት ከአትሌቲክስ ውድድሮች መታገዷ እርግጥ። ወደ መጨረሻው ስፖርታዊ መረጃችንን እናልፋለን። አራት የቀይ ቀበሮቹ ኮከቦች ለፕሪሚየር ሊግ ቡድን ፈርመዋል። አገራችንን ከ22 ዓመት በኋላ ወደ 17 ዓመት በታች አፍሪካ ዋንጫ እንድታልፍ ትልቅ ሚና የነበራቸው ተጫዋቾች ለፕሪሚየር ሊጉ ቡድን ፈርመዋል። በሀገራችን ኢትዮጵያ አስተናጋኞች በሚካሄደው 17 ዓመት በታች አፍሪካ ዋንጫ ሴካፋ ዞን ማጣሪያ ኢትዮጵያ ብሔራዊ ቡድን ከታንዛንያና ኡጋንዳ ቀጥላ ሶስተኛ ደረጃን በመያዝ ከሶስት ወራት በኋላ በሞሮኮ ለሚካሄደው አፍሪካ ዋንጫ ማለፏ ይታወሳል። በዚህ ቡድን ውስጥ ተሳትፎ የነበራቸው ግብ ጠባቂ ተመስገን ከበደ፣ ተከላካዩ ዘላለም መንግስቱ፣ አማካዩ ቢንያም አብርሃና አጥቂው ዳዊት ካሳው ለአዲስ አዳጊ ፕሪሚየር ሊግ ቡድን ይሸገር ከተማ ለመጫወት ፊርማ ኑረዋል። የፊርማ ስምምነት ርክክብ የፊታችን ቅዳሜ ማለት፣ የፊርማ ስምምነት ርክክብ ዛሬ ላይ ቦታ ባልተጠቀሰ አንድ ሆቴል እንደሚዘጋጅ ነው የሰው ፌዴሬሽኑ 29 ግብ በማሳካትና ወጣቶችን የማብቃት ትልቅ እቅድ ይዞ ተጫዋቾችን ለማስፈረም እንደተነሳሳ ከቡድኑ ያገኘነው መረጃ ያመለክታል። ይህን ዝውውር ሮቱ ኢን ቱዌንቲ ናይን የፕሮጀክት አባል የነበሩት ዶክተር ኢያሱ መራጽዮንና ሸገር ከተማ አካል ብቃት አሰልጣኝና አዲስ አበባ ዩኒቨርሲቲ መምህሩ ዶክተር ዘሩ ወላ ቀደም ብለው እቅድ እንዳመቻቹት ታውቋል። ተጫዋቾቹ የውጭ ድል የሚያገኙ ከሆነ ቡድኑ ተጫዋቾችን ለመልቀቅ ቅድመ ስምምነት አድርጓል። ይው ላይ ተርቻ የታዳጊ ቡድን ፍሬ የሆኑት ኤፌሶን ክዳኔና ቤኔዘር አለማየሁ ወደ ወላይታ ድቻ ዋና ቡድን ማደጋቸው ተያይዞ ተገልጿል። ማለት እንግዲህ ለአሁን ያዘላችሁ ስፖርታዊ መረጃዎች እነዚህ ናቸው። መረጃዎቹ ላይክ ሼር፣ ሰብስክራይብ ታርጉ እየጋበዘን አብራቸ